ጠይቋል። ሰላም ጤና ይስጥልኝ። የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ለቪዲዮ ሲጀምሩ እንግዲህ በላይክ ጀምሩ ለማለት ወዳለሁኝ። ኖላዊ ተከታታይ ድራማ እንግዲህ በጉጉት የምንጠብቀው ድራማ ነው። እውነት ለመናገር እንግዲህ የሃና እውነተኛ የአልማዝ ልጅ እንደሆነች እኛ እንግዲህ ሁላችንም እናውቃለን። ግን ደግሞ እነሱ ማንም አያቅም እንግዲህ በቲቪ የታየችው ቤተሰቦቿን የምትፈልገው ልጅ እንግዲህ አሁን ላይ ወይዘሮ አልማዝ የኔ ልጅ ነች፣ እንዲሁም ደግሞ እነ ሰላም እንዲሁም ደግሞ እነ ምናሴ የእኛ ህት ነች በማለት እንግዲህ ነገሮቹን እያጣሩና ና እንዲሁም ደግሞ ሊያገኟት በጣም እንደፈለጉ እንደጓጉ ያለውን ነገር እያወሩ ነበረ። በተለይ ደግሞ ሰላም እጅግ በጣም ያሳሰባት የነበረው እሷ ከመጣች እኛን ትረሳናለች። እማዬ አሁን ላይ ምንም እንትን እያለች አይደለም፣ ነገሮቹን የግድሷ መገኘቷን ብቻ ነው እያሰበች ያለችው በማለት የእናታቸው የጸባይ መቀየር ሁላቸውንም ግራ ተጋብተዋል። ምክንያቱም ልጄ አስራ ስድስት አመት ስፈልጋት የነበረችው ልጄ አሁን ላይ ስለምንድን ነው እሷን ለማግኘት የሰው ፍቃድ የሚያስፈልገኝ? በማለት እንግዲህ እጅግ በጣም እየተበሳጩ ነበረ ግን ደግሞ በስተመጨረሻ ጋዜጠኛውን አግኝተውት ወደ ቤትም መጥቶ አናግሯቸው ነበር። እኔ በጣም የጠረጠርኩት ነገር አለ። ይሄን ነገር ግን የሰላምዬ ጓደኛ በፊት እንግዲህ እንዲሁም ማስረግዟት የነበረውና ከስራ የተባረረው ይሄንን ኬዝ እሱ የሰራው ይሆናል ብዬ ገምቻለውኝ ምክንያቱም ከሚሰጡት አንጫራ ስለሷ ስለምትመጣው ልጅም እንዲንከባከቧት ወይንም ደግሞ ያለውን ነገር ብዙ እንደ እንደተጎዳች እንዲሁም ደግሞ የምትፈልገው ነገር አለ ግን ደግሞ ሚዲያ ላይ አልተናገረችም በማለት እንግዲህ ደራሲው ሲናገር ነበረ። ግን ደግሞ ዋናው ልጅቷ ቤተሰቦቿን የማግኘት እንጂ የቤተሰቦቿ የገንዘብ መጠን ምናምን አልነበረም መጠየቅ ያለበት። ግን እሱ በአቅጣጫው እንደዚያ አይነት ነገሮች ነበር ሲጠይቅ የነበረ ወይዘሮ አልማዝም እኔስ ችግር የለውም፣ ስለሱ አታስብ፣ እኔ ልጆችን ማሳደግ እችላለሁ እንዲሁም ደግሞ ያው ፋብሪካ እንዳላትና ስትናገር ነበረ ማለት ነው። ያ ማለት እንግዲህ የብር መጠንም እየጠየቃት እንዳለ ነው። ስለዚህ እየሆነ ያለውና ወይዘሮ አልማዝ ጋ የሆነ ልጃቸውን እንግዲህ ያስመስለው ወይንም የሀሴትን ፎቶ እንግዲህ እሱ እንዲያገኝ ተብሎ ወደዚያ የሄደ እየተቀናበረ ነገር እንዳለ ነው፣ እንግዲህ እኔ እየተረዳሁት ማለት ነው። እና ይሄን ነገር ደግሞ ያደረገው በእርግጠኝነት እሷን በቅርብ የሚያውቅ እንዲሁም ደግሞ አንተ ነህ ሊሆን ይችላል ብዬ እኔ ገምቻለሁኝ። ስለዚህ ያ ማለት እንግዲህ የሷ ልጅ እንዳልሆነ የታወቀ ነው። ግን ደግሞ ይብን ራሱ መርማሪው አሊያም ደግሞ እናትና ልጅ ሊያገናኘው የፈለገው ብዙ ነገሮች ሌላ ነገሮች እያሉ እንዴት በዚያ መልኩ ብቻ ልጃቸው ነች ብሎ ወደዚያ ቤት ሊያመጣት ይችላል? እና በቀላሉ ነው እራሱ ሊሰጣቸው የቻለው ማለት ነው። እና ታሪኩ ብቻ ስለተመሳሰለ ወይም ደግሞ ነገሮቹ ስለተገጣጠሙ በእርግጠኝነት የነሱ ልጅ ነች ማለት እጅግን ከባድ ነው ብዬ ነው የማስበው። ና የሆነ ነገር እነሱ ስላላቸው ወይዘሮ አልማዝ ስላላት ያላትን ነገር ለማንሳት ወይንም ደግሞ ለመውሰድ የመጣ ነገር ወይንም ድራማ የተሰራ ነገር ነው የሚመስለኝ፣ እንደኔ ማለት ነው። እና ያው ቢነቁና ነገሮችን ቢያስታውሉ ባይቸኩሉ፣ ወይዘሮ አልማዝም ካላት እንግዲህ ልጇን የማግኘት ጉጉት ካላት አንጻር ነው እንደዚህ የሆነችው። ግን ደግሞ ረጋ ብለው ቢያስቡ እጅግ በጣም መልካም ነው ብዬ አስባለሁ። ቤተሰቡ እንዳይበጠበጥ ወደፊት የሆነ ነገር እንዳይገጥመው ሆነውና እየሆነ ስላለው ቤት ውስጥ እንግዲህ ሀና አሁን ላይ ምንም ነገር አታቅም። ብታቅና ነገሮቹ ቢታወቁ በእርግጠኝነት ስለዚያ ከእሷ ትልቅ መልስ ይገኛል። እንግዲህ ያው ሀሴትም እሷ እንደሆነች በልጅነቷ እንዲሁም ደግሞ ፎቶዋንም ብታይ በእርግጠኝነት ሀና የአልማዝ ልጅ መሆኗ እንዲሁም ደግሞ የሀናና የምናሴ ህት መሆኗን በእርግጠኝነት ይታወቃል። ግን ደግሞ ነገሮቹን አሁን ላይ እያሳወቋት አይደለም፣ በራሳቸው እያደረጉ ነው። እንዲሁም ምናሴ ሊነግራት ፈልጉ ነበረ ስለ እኛ ቤት ጉዳይ ነው ወይንም ደግሞ የኛ ታሪክ ነው የተነገረው፣ በማለት እንግዲህ ባጭሩ ሲናገር፣ እንዲሁም ደግሞ የአልማዝ ጓደኛ መታ ነገሩን እንዳቋረጠ እንግዲህ ምናሴ አይተናል። ስለዚህ ለሃና ሁሉን ነገር ቢነግሯት ወይም ደግሞ ፎቶውን ብታየው ከእሷ ትልቅ መፍትሔ ይመጣ ነበረ። አሊያም ደግሞ እንደዚህ የቤተሰብ ፍለጋ እንዳለ ቴሌቪዥን ላይ እንደሚቀርበው ነገሩን ትኩረት አድርጋ እሷ ቤተሰቦችን የምትፈለግበትና መረጃዎችን የምታቀርብበት አጋጣሚ ሊፈጠር ይችላል። ግን ደግሞ ሐና አሁን ላይ አባቷና ስለ አባቷ ብቻ ነው ማሰብ የምትፈልገው። አባቷን ለማሳከም ነው አብዛኛው ትኩሮታ ማለት ነው ቤተሰቦቿን ለማግኘት ሳይሆን አባቷን ለማሳከም፣ እኔ አንተ ነህ ያሳደገኝ አንተ ነህ አባቴ በማለት እንግዲህ እሷም እየተናገረች ትገኛለች ማለት ነው። ተምቹ እንዲሁም ደግሞ አሴር አሁን ላይ ተጣልተው ይገኛሉ። በነገራችን ላይ ኖላዊ ድራማ በጣም የምወድላቸው ይ አንድ ሰው ሲጣላ ከጓደኛው ጓደኛ፣ ከቤተሰብ ቤተሰብ ሲጣላ ለርቅ በጣም ቅርብ ናቸው፣ ይቅርታ ይባባላሉ ና ይህም ባህሪያቸውን እጅግ በጣም ነው የምወድላቸው። እንግዲህ ሀናም አስታርቂኝ በማለት ተምቹ ከሀና ጋር ደውሎ ነበረ ከአሴድ ጋር እንደተጣላ ና እንደምታስታርቀውም እንግዲህ ጠይቋት ነበረ። በአጋጣሚ ግን ተምቹ ከኖላዊ ጋራ ነበረ። ስለዚህ ከእሳቸው ጋር በነበረበት ሰዓት እንግዲህ አሴርም ከስራ ቆይቶ ተመልሶ ደግሞ ወደ ቤት በመጣበት ሰዓት ተምቹ ጋር ተፋጠው ነበረ። ከዛ ተምቹን እንዳየው ግን ያመጣለትን አሴር ትቶለት እሱ ወጥቶ ነበረ። ስለዚህ ሊታረቁ አልቻሉም። በቀጣይ ግን እንደሚታረቁ ተስፋ እናደርጋለን እና የይቅርታና የመታረቅ እንትን ባህሪያቸውን እጅግ በጣም ነው የምወድላቸው። እንግዲህ ቀጣይም የወይዘሮ አልማዝ ልጅ እንግዲህ ተብየዋ ትመጣለች። ቤት ውስጥ ይቀወጣል ብዬ አስባለሁ። እሷም ረጋ ያለች አትመስለኝም፣ ልክ እንደሃና ረጋ ያለች አትመስለኝም። እና ነገሮቹ ይበጠበጣሉ ብዬ አስባለሁኝ። ምክንያቱም ትክክለኛ ልጇም አይደለችም። ሲቀጥልም ደግሞ እነሱ የሆነ ቅንብር ነገር ወይንም ደግሞ ልክ የሰላምዬ ጓደኛ ሊሆን ይችላል። ይህን ነገር እንግዲህ እየተጠቀመበት ብዬ አስባለሁኝ። ነገሮቹ የሆነ ውስብስብ ውስጥ እንደሚገባና የነሰላም ቤት እንደሚበጠበጥ ነው እኔ እየተሰማኝ ያለው። እና ውድ ቤተሰቦች ኖላዊ እንግዲህ በክፍል ሰላሳ ሰባት ሁላችንም በጉጉት የምንጠብቅ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።